በእግር ኳስ ዴልፔሮ አስለክሶኛል ያለ ሰው ነው። ስለ ጊክስ ስነው ስኮልስ ዚዳን ሲጠየቅ የዓለማችን ምርጡ አማካይ መሆን ምን አይነት ስሜት አለው ሲባል ይህን ጥያቄ ለስኮልስ እንዳለ ሰምቻለሁ። ስለ ጊክስ ሲጠይቅ ራሱ ዚዳን ምናልባት በፈረንሳይ ብሔራዊ ቡድን በቋሚነት የሚጫወት ተጫዋች ነበር ገልጾ ብዙ ተጫዋቾች ሁሉ ጽዋችን ልናነሳ የሚገባ ነበር ነበር እና ዩናይትድ ብራንዱን የገነባው ና ቤካም፣ ቤካም አካዳሚ፣ ጊግስ አካዳሚ፣ የካሪንግተን አካዳሚ የዩናይትድን ብራንድ በመገንባት ላይ የነበረው ሚና ሚና አይደለም። ለምን 1992 ላይ ማንቸስተር ዩናይትድ የውድድር ዘመኑን ሲጀምር ሰዎች በዛ ሰዓት አለን አንሰን የሚባል ሰው ይሄ ይመስለኛል በጻፈው ጽሁፍ ላይ በህፃናት ምንም ነገር ማሸነፍ አይቻልም ብሎ አሸንፎ ያሳይቶታል።

ወደ ማንችስተር ዩናይትድ እዚሁ በዩአር ሲ አር ሰበን ክርስቲያንም ከሚለው ፖድካስት ነው የጀመርነው። እና ወደ ዩናይትድ ንምጣት የሚቤሙና የአሞሪም እጩ እና ማሸነፍ እንዴት ታየዋለ? ቀጣይስ ዩናይትድ በዚህ አቋማውን ሶስት ጨዋታዎችን አሸንፎ አራተኛው ላይ አጫውቷል። ቀጣይስ የወሩ ምርጥ ተብለ ሲንድረም ይኖራል። ሲንድረም ስለ ፕሪሚየር ሊግ የተለመደ በሽታ የወሩ ምርጥ ተብለ ስትመጣ አደጋ ውስጥ። ብዙ አሰልጣኞች ብዙ ተጫዋቾች ወይ ከኢንተርናሽናል ብሬክ መልሰው ሲመለሱ እያሸነፉ ቆይተው ወይ ደግሞ ከወሩ ምርጥነት ክብርን ከተቀዳጁ በኋላ ሲመጡ ጌሙ ሲከብዳቸው አይቻል። ያ ስሜት አብሯቸው ሀንጎ በራለ እንዴ ላለ እና ብዙ ሰዎች ይታዘቡት አይታዘቡት አላውቅም ይቸገራሉ። ሎች ዩናይትድ ገና ለምን እንቀሳቀስ ጥረት እያደረገ አሁንም በእግር ኳስ ሙሉ ለሙሉ ተጽፎ ያለቀ አርቲክል አይደለም፣ ብዙ ይቀራል። ግን አንዳንድ ጊዜ ደግሞ ላሳለፍከው ጊዜ ሽልማት ይገባል። እኔ እንደ ዩናይትድ ደጋፊ መርጫ ሽልማቱ ቀርቶ ኮንሲስተንትሊ እያሸነፉ ቢሄዱ መጣለ ቴናክስ ለምንድን ነው አልወደውም? ለምን ቴናክስ ያሸነፍ አይቻል የወሩ ኮከብነት ከአሪ ማጉያድ ጋር መጨራሽ ያሸነፈው። ሌሎችም እንደዚሁ በዩናይትድ ቆይታቸው ያገኙ አሰልጣኞች አሉ። ሩግና ሞሪ ይሄ ነገር የሚዲያ እንትን ውስጥ እይታ ውስጥ አይኑስ መግባት በተለይ ማይሰር ብዙ ኤክስፔክት ስለሚደረግበት ነው የሚተቸው። በፕሪሚየር ሊጉ ቆይ የወሩ ግን የአመቱ ኮከብ ተብሎ አልተሸለመም። የአስር አመቱ ኮከብ ተብሏል። ሲወጣ ያለፉት አስር አመታት የፕሪመር ሊጉ መልክ ነበር ምንም ትርትር። ስለዚህ እኔ አሁን ሬንን ቦሞ ና ሩቡነ ሞሬም የሚገባቸው ክብር ነው ያገኙት። በወሩ ሶስት ጌም አሸንፏል፣ ብዙ ጎል ያስቆጠረው ቡድን ማይስተር። ለረዥም አመታት ከባድ የነበረው የአንፊልድ ስታዲየም ድረስ ሄዶ አሸንፏል። ቀንበር ላይ ነጣ ሚነታችን ነበር። ምክንያቱም ዩናይትድ ከአስር አመት በላይ ሆኖት ነበር እዛ ሜዳ ላይ ሄዶ ካሸነፈ። ሩበን አሞሪም ይሄን አድርገዋል። ከዛ ብራያን ኢምቦሞ በዛ ጨዋታ ግብ አስቆጥሯል። በወሩ አንድ አሲስት እና ሶስት ጎሎች ነበሩት። ይገባቸዋል። ይሄ ጥቂቱ ዩናይትድ ካለፈው አመት በኋላ ያለውን ነገር ትቶ አዲስ ነገር ለማምጣት ለመቀየር ጥረት እያደረገ ስለመሆኑ የሚጠቁመን ነገር። ግን አሁንም በእግር ኳስ የሚቀሩት ጉዳዮች አሉ። ሙሉ ዘጠና ደቂቃ ጌም ተቆጣጥሮ የሚያሸንፍ ቡድን አይደለም። ሙሉ ዘጠና ደቂቃ ልበረፍ ብሎ ምታይበት ምታየው ክለብ አይደለም ዩናይትድ፣ ምክንያቱም ሶስት ለባዶ እየመራ ከመቀጽሎ ሶስት ለሁለት ደግሞ ጭንቀት ውስጥ ይከተል ተረጋግተ እያየ ነበር። ቁንጮ ጌም ኮንትሮል አለ። ለዛ ነው አማካይ ማምጣት አለበት። አሁንም ዩናይትድ የሪቢልድ ፕሮሰስ ለኛሉ። ስለዚህ ሰዎች ልክ ለአርሰናና ለአርቴታ ይባል እንደነበረው ትረስተ ዘ ፕሮሰስ ብለው ማመን መጀመር አለባቸው። ለዩናይትድ እና ለአርሰናል በተመሳሳይ ጊዜ የሚሰጥ ጊዜ ይኖራል። ከአመራሮቹ ባህሪ አንጻር ካለን አይመስለኝ። ሶስት ዓመት ተብሏል እንደ ራት ክሊፍ ገለጻ ማለት ነው። ስለዚህ በእነዚህ ጊዜያት ውስጥ እየዳበረ ወደ ክላይማክሱ የሚደርስ ቡድን ያስፈልገዋል ዩናይትድ። እንዴት ክሎፕ እንደገነቡት ሊቨርፑል፣ አርቴታ እንደገነቡ አርሰናል፣ ታይም ያስፈልገዋል። ያሰልጠል ሩብን አሞሪም እስካሁን ባለው አሳምነዋል አላሳምነውም። በእግር ኳስ የሚፈልገውን ነገር እያደረገ ነው። ይቀረዋል ብዙ አሁንም ብዙ ቀዳዳዎች ያሉት ቡድን ዩናይትድ። ግን ያንን ሮናልዶ ከሰሞኑ ሲል የነበረው ለዩናይትድ መጫወት ምንድን ነው ትርጉሙ የሚለውን ነገር የሚረዳ ስብስብ ያስፈልገዋል። የኩና አይነት ማቭሪክ ብሎ የገለጸው አይነት ደመቁጡ የሆነ ነገር ለመፍጠር የሚታገል የዋይን ሩኒ ባህሪ መታየበት ተጫዋች፣ እንደ ብራያን ቡሙ ደግሞ ኳሱን በያስክ ቁጥር አደጋ ያለበት ቦታ ላይ የሚሮጥ ተጫዋች፣ እንደዚህ አይነት ተጫዋች ዌስት የማይሆን ተጫዋች፣ ተጫዋቹ ያገኘውን አጋጣሚ ለመጠቀም ጥረት ያለለሁ ገና አልመጣም፣ ጫፉ ላይ አልደረሰ። ለምን መሰለህ ባለፉት ሁለት ዓመታት የሚያባክናቸው ጌሞች ደግሞ ነበሩት። በዚህ ሁነት አደጋ ውስጥ ወደ ዩናይትድ ሲገባ የነበረው ከዛ ግን አሁን ልክ እንደ ብራኒን ቡሞ፣ ሴኔ ላመንስ፣ ግብ ጠባቂው ወይ ኩኛን አይተህ ጥሩ ዝውውሮች ናቸው ትላለህ። እዚህ ቀጣዮቹን ዝውውሮች መጠበቅ አለብን። ቀጣይ ደግሞ ዩናይትድ እንደሚመጡ ተጫዋች ምን ሊጫወት መልኩ ጥሩ ይሁን የዝውውር መልኩ አሪፍ ነው። እስካሁን ዩናይትድ ላለፉት ዓመታት ያልነበረ ለውጡ እያየን ነው፣ በአምስት ዓመት ውስጥ ጥሩ ፈራሚያችን ዩናይትድ ቤት ብሩኖ ፈርናንዴዝ ነው ምንምጥርአሁን ስለ ኩኛና ስለ ማነው ስለርታ ርግ ከፈርጊ በኋላ ጥሩ ፈራሚ ይመስለኛል። ከፈርጊ በኋላ ባለፉት 13 12 ዓመት ጥሩ ፈራሚ እና አሁን ኩኛ ቡ ጃምራቸው ሴስ ገና ግን መድረስ ይችላል እዛ ላይ በሁለት ዓመት ውስጥ በጣም አስፈላጊ ነው። እንትኑ ታየዋለሁ አቅም ግን በአንድ ጊዜ ዩናይትድ እንግሊዝ መጥተ በቀላሉ አይሳካለም። ጊዜ እና ዩናይትድ ጊዜ ያስፈልጓል። ቶፎር መወዳደር መፎካከር፣ የአውሮፓ ውድድር ላይ ለቀጣይ ዓመት መመለስ ለዩናይትድ በቂ ውድድር ማንቻልእና ፕሮግረሱ ግን ከፕሪሲዝን ጀምሮ ስመለከት ዩናይትድ መለወጥ እንደሚችል ዋንስ ግን ክላይማክሱ ላይ ሲደርስ ቡድኑ ከዚሁ አሰልጣኝ ጋር አብሮ ቆይቶ በሚፈልገው ተጫዋች ተሟልቶ አንድ ጊዜ ክሊክ ያደረገ ቀን ግን ለየትኛውም የሊጎ ቡድን አይመለስም። እኔ ያን ቀን በህጎች ምንጠብቅ፣ ለእኛ ያልታየን ለአንተ ምኑ ነው የታየህ? ይችላል ተመልሳችሁ ቡድኑ ያሸንፍባቸው ጌሞች ላይ ያሉትን ፓተርኖች ደጋግማችሁ። ከዛ በአንዳንድ ተጫዋች የውሳኔ ችግር ቡድኑ ነጥብ ጥሎ ሊወጣ ይችላል። ለምሳሌ በእግር ኳስ በጣም አስፈሪ ነገር ምን እንደወልድ እኔ ደግሞ የሚያስደነግጥ እንደ ዲያጎ ዳሎ ያለ ተጫዋች በፖርቹጋልም ብሔራዊ ቡድን የሚመረጥ በዩናይትድ ቤትም በመጡ አሰልጣኞች ሁሉ ቋሚ የሚደረግ ተጫዋች እና በፕሮፌሽናል እግር ኳስ ውስጥ ጆዜ ተስፋ ጥለውበት ከመጡት ከ2018 የውድድር ዘመን እየተጫወተ ያለ ተጫዋች በአግባቡ ክሮስ ሳያለው የማቃጣት አውትፑት የለውም እና በ

በአግባቡ ክሮስ የሚያደርግ በአግባቡ የሚከላከል ተጫዋች ቢኖረው ብዬ እመኛለሁ። ምክንያቱም ዊንግባክ ላይ ሚና በጣም አስፈላጊ ቁልፉ ቦታ ነው። ደሚያ ቦታ ዩናይትድ የሚያጠቃው አሁን በአማድ ዲያሎ እና በብራያን ምቡሞ ቦታ ነው። ከዛ አንደኛው ኤሪያ ላይ ያለው ማለት ነው። ኩኛ ማንችስተር ዩናይትድ እዛ ቦታ ላይ ሴሜኒዮና መጥቶ ቢያጫውተውስ ምን አይነት መልእክት ነው ለተከላካዮች የሚደርሰው? እረፍት የለሽ ሩጫዎች፣ ጉልበት፣ ሹት የጎል ማስቆጠር አቢሊቲ በዚህም በዛ ባሴ ከዳሉት የለም በቃ ናቸው። ደስ ይላል። በዚህ ዩናይትድን አንስተማ አርሰናልና ለማንሳት ከባድ ነው። ተዛምዶም ስላላችሁ ነው መሰለኝ። እኔም ቀደም ወደ ዩናይትድ የመጣሁት ዝምድና ስላላችሁ ነው መሰለኝ። እና በዚህ አጋጣሚ በጣም አንድ ስትሮንግ ቲም እየተመለከትን ነው በፕሪሚየር ሊግ ውስጥ ማለት አርሰናል ዘጋን አርስ ዲፓርትመንቱን ዲፓርትመንቱ ነው ያቃና የቆመ ኳስ አሰልጣኞቹ ላይ ጀኔራል ማናጀር መሆኑ ደግሞ ፕሪቪሌጁ ሰፋ አለለት። የማስፈረሙ ጭራሽ አንድሬ ቤርታ መጥቶ የማስፈረሚያ ክሮንኬን ኪስ እና እጅ ያስታረቀበት ሞመንት የተመለከትንበት አርሰናል፣ ፑንት ድረስ የሚባል አለ፣ ፑንት ድረስ ፊርማ ያስፈረመ የኢዜ ፊርማ እኮ መጨረሻ ላይ በልተ በልተ ክትፎ ስበላ ከዛ ቅቤ ሲበዛበት እንዴ፣ ነው ዝጭ ብለ ነው የምባለው ፊርማውም እኮ እንደዛ ነው አይደል? የኢዜ ቦቶ ልጥልቅ ማለት ምናምን ነገር ፊርማዎች ትመል ፕላስ፣ የዲፌንሲቭ ሁኔታውን፣ ፓተርኑ፣ የቆመ ኳስ አጠቃቀማቸው ፐርፌክት የሚባል ደረጃ በተለይ የቋሚ ስራ አንዶቹ የቆመ ኳሱስ በሚገርም ፓትርን ነው። ኒኮላ ጆቬሪያ የሰለጠናቸው በጣም ጥሩ አድርጎ ነው ቲሙን የሚታይ ነገር አለ እዛ ላይ እና እስካሁን ሶስት ጎል የገባበት በፕሪሚየር ሊጉ አስር አስረኛ ሳምንት ላይ ደርሰናል አሁን አስራ አንደኛ ሳምንት ላይ ሪከርዶች ያስቃሉ። በቃ በወር ውስጥ ስድስት ክሊንሽት ያልታየ ነገር ነው። ሰባት ክሊንሽት እስካሁን ሰንደርላንድን አሁን ካሸነፈ ስምንተኛ ክሊንሽት ሪከርድ ሶ በዚህ ሁኔታው አርሰናል ያይ ደጋግመኝ በሄድኩበት ቦታ እየወሩ ነው ዘንድሮ ዋንጫውን ለማንሳት ካልቻሉም፣ ደግሞ ዘንድሮ ዋንጫውን አንቺው ለምን ምንም የጎደላቸው ነገር ቀላቀልስ ያለፉት ሶስት አመት እኮ እንደዛ ስንል ነበር። ግን ይሄኛው ሲዝን ሴንሱ የሚሰማ ስሜት አለ፣ አርሰናል ዋንጫውን እንደሚያነሳ አንደም እንዴት መሰለኝ፣ ባለፉት ሶስት አመታት ቡድኑ ጠንካራ እንደሆነ ታውቀዋል። ግን ገብርኤል ቢጎዳ ትክክለኛ ተቀያሪ ነው። ያን ቦታ መጥቶ አያስጨንቀኝም። የሱ ጉዳት የሚያስብል ተከላካይ ነው። ሳካ ቢጎዳ የዛ ችግር ተጠቂ ነበር። ከዛ ግን ሊቨርፑልን ጌም አንድ ለባዶ ይሸነፍ እንጂ በዛ ጌም ላይ አርሰናል መጥፎ ነው። ሳካ ተጎድቷል፣ ደጋፊ ጭንቀት ውስጥ ነበር። ሳሊባ ዘንድሮ ተጎድቷል፣ ደጋፊ ሲጨነቅ ላይ ይሄ ይሄ ሴንስ ነው። ዘንድሮ ምን ያህል እንደተዘጋጁ የሚያሳይ ለምሳሌ ቋሚ አሰላለፉን ስትመለከት ከላፊሪ ጋብርኤል፣ ሳሊባ እና ቲምበር ናቸው፣ እና ተቀያሪዎቹ ኢንካፔ፣ ቤን ዋይት፣ ማይልስ ሌዊስ ስኬሊ እና ሞስኬራ ናቸው። ይሄ ዴብዝ ያለው ቡድን የለም፣ ሊጉ ላይ የትም ቡድን የላታ ይሄ ዴብዝ አስገራኝ እና የተለያየ ባህሪ ያላቸው ተከላች ለምሳሌ እኔ ስኬሊን እና ቤንኳይትን ይዤ ብገባ ፉልባክ በቤን ባይቶች ኦቨርላፕ ኦቨርላፕ ውጪዎች ለመስመር ተጫዋቾች የሚመቸው ውጪዎች የሚገራርሙ ደግሞ ፓስ ሬንጆች አሉት። በማይልስ ለዩሱ ስኬል ውስጥ ፕሬስ ሬዚስት ማድረግ መሳሪያ ከጭንቅ መውጫ አማራጭ ሆና ምክንያቱም በጣም አስገራሚ ድሪብለር ነው። ዴምቤሌን ነው የሚያስታውሱ አብዛኞቹን ሰዎች የሚያደርጋቸው ድሪብሎች ከአትሌቲኮ ማድሪድ ጋር ከየት ተነስቶን ይዞ ሄዶ የአንኳስ ለማለት የሚል ፓስ ያደረገበት አሲስት ያደረገበት ማለት ድሪብል ለማድረግ ሲጫነቃቸው እና ልክ በተመሳሳይ አርሰናል ባለፈው አመት ፍሌሩን ያጣ ቡድን ነበር። አዝናኝነቱን ናምናት ላይ ድርቅ ይለባል የአርሰናል ጌ ከዛ ዘንድሮ ኖኒ ማድዊኬ መምጣት ቡድኑ ላይ ፍሌር ጫመል ይሆን አሁንም ሁን ድሪብል ለሚያደረግ ደጋፊ እየተነሳ በተለየ ስሜት እንዲያጨበጨበ የሚያደርግ ኤምሬትስ ላይ ያሉ ቪዲዮዎች እንደዛ ነው የሚያሳዩ ደጋፊ ጎል ባልተቆጠረ ጨዋታ ላይ ደስታውን ሲገዙ ያ ጉዳት ያስተናገደበትን ጨዋታ ካስታወስ፣ ዙቢሜንዲ ጎል ያገባበት ጨዋታ አርሰናል ጎል አላስቆጠረም። ግን ደጋፊ ሆነ ምን አይነት የመጨነቅ ስሜት አይታይበትም። ለምን ኳስ ነበረ፣ ኮርና ተገኘ። በእያንዳንዱ ቦታ ላይ የሆነ አላማ ያለው በአግባቡ ስራውን የሚሰራ ስራውን የሚያቅሰዋለ ቡድን የበርንሌ ጨዋታ ላይ ሁለት ለባዶ እየመሩ ነው። ሰማንያ ዘጠነኛ ደቂቃ ላይ ነው። በርንሌ የሚገርም ካውንተር አታክ ይዞ መጣ። ሁሉም ያርሰናል ተጫዋች ኳሱን ለማቆም እየሮጠ አርቴታ ብሎታል። ይሄንን ሳይ አለመገረም አልችልም። ያን ኳስ በቃ እንታም ጎል አስቆጥረዋል፣ እየመሩ ነው፣ ግብ እንዳይቆጠርባቸው ደግሞ ሲሰውታቸው ያን ኳስ። ሰሞኑን ቻምፒየንስ ሊግ ላይ ኤስ ዘጠና አራተኛ ደቂቃ ላይ ፔናልቲው ተገኘ፣ ግን ተሻረ። መጨረሻ ኤስ ሳይን ኦፍ ሪሊፍ ይሄ አርቴታ እንትን ጎል እንዳይቆጠርበት ምን ያህል እንደሚፈልግ ነው። ፊቱ ሲጨነቅ ሶስታቻ የሚሆኑበት እንጂ ጎሉ ፔናልቲ ተሰጥቶ ቢሆን ሶስት ለአንድ የሚሆኑበት አይመስልም። ይሄ ማለት አርሰናል ዘንድሮ ለስራ ነው የመጣው። ሙኒክ ጋር የሚደረገውን ጨዋታ ማየት ይፈልጋሉ። በጣም የማጥቃት ቡድን ግን ጠንካራውን የመከላከል ክፍል ነው የሚገጥመው። ከሌሎቹ አርሰናልን ከሚገጥሙት የማጥቃት ፓተርኖች ግን የሙኒክ ፓተርን ምን ሊለየዋል? አሪኬን የሚባል ፓተርን አለ። ለብቻ ቺትኮድ ነው ነው በጥልቀት አንድ ጉድለት ደግሞ አለ እዛ ላይ ዲያስ፣ እሱ አለመኖሩ ጨዋታው ላይ የሚያጎልብኝ ነገር እንደሚኖር ያቃል። ግን በምን መልኩ ፈንክሽን ሊደራረግ እንደሚችል ጌሙ ልታይ የምትችልበት ቢዜት ደግሞ ተለይተዋል ዘንድሮ የኮምፓኒ አርሰናል ሲቲ እያለ ነበረ፣ አርቴታ ሲቲ ቤት። ስለዚህ የሁለቱን ሰዎች የፔክ ተማሪዎች የሚሏቸውን ዘር የፔክ ተማሪ ነው ብዬ አላስብም። አርቴታ በግል የወሰደው ኢንግሪዲየንት ይኖራል። አርቴታ ይጠቅመኛል ብሎ ለእግር ኳስ ለማሸነፊያ መንገድ ይጠቅመኛል ያለውን ሁሉ ይጠቀም። ሰው ጀታ ጋሪ ለማምጣት ይሞክራል ፕሮፌሽናል ሌባ ያመጣባል ውሻ ያመጣል እንትን ነው። ስፒከር አመቱ ዘፈን ሊያሰማ ይችላል። አትሞስፈር ጋር ምናምን በተያዘ አርቴታ ለማሸነፍ ማለት ሁሉን ነገር ያደርግላል። ኒኮሎ ሚያኪያቪሊ ነባ አንድ ቴዎሪ ያለው አይደለ? ጆዘይ ነው ብዙ ጊዜ በዛ የሚታወቀው በኢንድ ጀስቲፋይ ዘ ሚንስ፣ ውጤቱ ይምጣ እንጂ በአማርኛ ካመጣ ነው የትንፍጩ ልቄቱን አምጭ እና የአንተ ፌራሪ መኪና ከኔ መኪና የሚፈጠን ከሆነ ከያዝኩት መኪና የሚፈጠን ከሆነ እና መክረም ካልቻልኩ ያንተን ጎማ ማፈንዳትን ያለብን። ኢኮኖሚ አካባቢ እንደዚህ አይነት ትምህርቶች ላያስተምር ይችላል። እና ጆዜ ናቸው የሚታወቁት። ስቶክ ሲቲ ጅሩ ጋር እየወረወረ አስቸገር። አርሰናል በዛ መንገድ በጣም ተሰቃይቶ ነበር። ጆዜ ግን የማስታወቂያ ቦርዱ ስለዚህ የመወርወሪ አቅምህን እያንዳንዷን ነገር ለጥቅም ነው የሚሆነው። በጣም ይሄ ደስ ይላል። አሁን ቡድኑ በዛ ደረጃ ላይ ያለውና አርሰናል ኦሮፓ ሻምፒዮንስ ሊግና በፕሪሚየር ሊግ ማለት ነው። ሩቅ ነው የሚጓዘው። ፕሪሚየር ሊጉን ዘንድሮ ካላነሳ ቆሽቴ ወሽፈቴን ነው አርሰናል ያዝናናን ብሎ ከነዛ ሁሉ የአዝናኝነት ምሳሌነት በኋላ አርሰናል በማዝናናቱ ምሳሌ ነበር። አብዛኛው ደጋፊ የቆየውም ለዛ ነው። አይደንቲቲ አለ። የአርሰናል አይደንቲቲ ማዝናናት ነበር። ግን በነዛ ጊዜያቶች ውስጥ ከሌሎቹ ክለቦች አንጻር ምን ያህል አሳካ ይላሉ። አሁን ሰዎች ስለ ማዕዘንነት፣ ስለ ቆመ ኳስ ያወራሉ። ፈርጉሰን ቡድን በጣም የቆመ ኳስ ስፔሻሊስት ነበር። ሻምፒየንስ ሊግ ዋንጫን 99 ያነሳው አርሰናል ላይ ሲ ሁሉም ተጋነነ

ዩናይትድ የሆነ ጊዜ እንዲ ሲያሸንፍ ምናምን ሰዎች ሊወዱት ይችላሉ። ለምን ይመስላል አብዛኛው የሊጉ ክለቦች አሁንም ድረስ ዩናይትድ የሚጠሩት ዶሚኔት ስላደረገ በሰ አሁን ደግሞ አርሰናል በቆመ ኳስ ቡሉ ያደርጋል። ለምን ረዣዥም ተጫዋች ያለውት ነው። ይህን ማድነቅ ነው ያለብህ። ስለዚህ መተቸት ጆዜ ይታች ነበረ በዚህ በዚህ አያስፈልግም። ሁሉም ለማሸነፍ ነው ያንን የሚጠቀሙት አርቴታ ደግሞ ያ ማለት ያለፉት ሶስት ዓመታት ሱፐር ሁለተኛ ሆኖ ሲወጣ ሰው እጁን ቀሰረበት፣ እንጂ ዋንጫውን ለምን አጣን ነው ያለው አይደለ እንጂ አጫውቶ ያምር። ላስት ሲዝን ላይ ልክ ውድድሩ ሲያበቃ ጫውቶ እኩን ያምር ነበር የሚለ አይኖርም። ቴብሉ ላይ ዋንጫ የለም ነው የሚለ ዋንጫው ነው ሁለተኛ ቢወጣ እናስታውሰው ነው? ቶተናም እናስታውሳለን። ቡድኖች ሳይጠበቁ ስላሸነፉ ቡድኖችን ካወራን ሄደን ስለ ሄላስ ሮማና ብናወራ ስለአሸነፈ ነው። ዓለም ያስታውስ። ዓለም አሸናፊዎችን ብቻ የምታከብረውና የምታስታውስ ነች። ስለዚህ ለአርሰናል አስፈላጊ ዋንጫው በየትኛውም መንገድ ደግሞ ዘንድሮ ሲያሳካው፣ ምክንያቱ የማጥቃት አቅም አለው ቡድኑ። ከዳዳዎችን ይጠቀማል። ኳሱን ይዞ መጫወት ይችላል። ኳሱን ይጠቀምበታል። መውጫ የለም። አንድ ጊዜ የማን መሰሉ ጋስፐሬኒ ይመስሉኛል። አላንታ ከናፖሊሲ ሲጮት በጣም ተቸገሩ። በቪክተር ስሜንን ለማቆ ምናምን አሉ። በሃይላይን የምንጮት በጣም ፈጣን ነው። ከበስተጀራ ያስቆጠ ፈጣን በጣም ስፕሮሲ ሯጫ በሎግሎክ የምንጮት የአየር ላይ ኳሶች ላይ በጣም ግዙፍ ጣም ይዘል። እንደዚህ አይነት አጥቂ ጋር ያለ አማራጭ ነው። ስፔስ እንዳያገኝ ለመጫወጠ በየትኛውም መንገድ ጨዋታው ላይ ሁለት ጎል አስቆጥሮባቸው ነበር። እና አርሰናል በየትኛውም መንገድ ያሸንፍ አንዳንድ ጌሞች ላይ ልፍራ ካላደግ ሊቨርፑል ጌም ከዛ በተሻለ አቀራረብ መቅረብ ይችል ነበር ብያስበ፣ ተሸነፈ ግን፣ ሊቨርፑል እና አርሰናል የትኛውም ቡድን አሸንፍ ሊጉንም ዋንጫ ማሳካት የሚችልበት አመት ይሄኛው ይመስላል። ዋው ለዛሬ ምርጥ ቆይታ ነበረ። የነበረን ዳኒዬ አሪፍ ቆይታ ነበረን። አርሰናልን፣ ማንችስተር ዩናይትድን እንዲሁም የነ ሞርጋን ፔሪስና እንዲሁም ደግሞ የክርስቲያን ሮናልዶን አነሳሳን። ተንደርድረን ነው ዩናይትድና አርሰናልን ያገኘ ነው። ታዲያ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እናንተ ቀጣይ ፕሮግራሞቻችን እንድታበረታቱን እንጋብዛለን። ቀጣይ በየሳምንቱ ከዳኒ ጋር ይህን ፕሮግራም ለማቅረብ ጥረት እናደርጋለን። ይመቻችሁ። መልካም ጊዜ። ባይ ባይ።